ይህችን እህል ተጠቀሙባት ብሎ እስካመጣ ድረስ ተባይንና አረምን በመቆጣጠርና በመከታተል ምርትና ምርታማነት እንድንሆንና የተሻለ ህይወት እንዲንፈጥር ላደረገን ድርጅት ምስጋናዬን አቀርባለሁ። የፋኦ ፕሮግራም በጣም ደስ የሚል ፕሮግራም ነው። ይህንን ዘር መርጦ ለእኛ ለገበሬው አቅርቦት በማድረጉ በጣም ነው የማመሰግነው ፋኦን። የዓለም ምግብና እርሻ ድርጅት ፕሮጀክት አራት ዓላማዎች አሉት። አንደኛው የማህበረሰብ ዘር ብዜት ነው። ዘር ብዜትን በዘርን በማባዛት እና ጥራቱን የጠበቀ ዘር አርሶ አርሶአደሩ እንዲያመት በማድረግ ምርትና ምርታማነትን ማሳደግ ነው አንዱ ዓላማ። ሁለተኛው ዓላማ ደግሞ የአርሶ አደሩን እውቀት እንዴት ከፍ ማድረግ ይቻላል የሚለውን ከኤክስቴንሽን አሰራሮች አንዱ የገበሬዎች መስክ ትምህርት ቤት ነው። በየወረዳው የገበሬዎች መስክ ትምህርት ቤቶች አሉ። በአንድ ወረዳ አሁን የተጀመሩ ሁለት ሁለት የገበሬዎች መስክ ትምህርት ቤቶች ተቋቁመዋል። ሶስተኛው ዓላማ የምርት አያያዝን የምርት አያያዝን ብክነት እና ጥራቱ እንዲጠብቅ ምርቱ በማድረግ ምርትና ምርታማነትን ለማሳደግ የሚደረግ ስራ ነው ማለት ነው። የመስኖ መስኖ ልማትን ከማስፋፋት አንጻር የሚሰሩ ስራዎች አሉ። እነዚህ በተለይ አሁን ሁለት ሶስተኛ ገለጽኩትና ይኛው አልተጀመረም። የተጀማሙ ጥቃቅን ነገሮች በስተቀር በቀጣይ ባለው ጊዜ ውስጥ በተለይ በዚህ ምርት ዘመን የሚሰሩ ስራዎች መካከል አንዱ የመስኖ ልማት ነው። የአውታር ጥገና ይካሄዳል፣ ተጠንተዋል። የቴት አካባቢዎች ላይ አውታሮች ተጎድተዋል የሚለው ተጠንቷል። አራተኛው ዓላማ ይሄ ነው ማለት ነው። በአጠቃላይ የዓለም ምግብና እርሻ ድርጅት ለግብርና ቢሮ በርካታ ስራዎችን በርካታ የልማት ስራዎችን እንደ አጋር ሆኖ እየሰራ ያለበት ሁኔታ ነው ያለው። አጠቃላይ እንግዲህ ፋኦ ወደኛ ወረዳ የገባው 2017 አጋማሽ ላይ ነው። ወደ ወረዳችን ከገባ በኋላ የመጀመሪያው ስራ ራሱን ላውንች ነው ያደረገው። ይዞ የመጣው አላማ እና ግብን ለጽህፈት ቤታችን ላውንች አድርጓል። በዘርፉ በተለይ ሰብል ልማት ጋር ታይዞ ስራዎችን የሚሰሩ ቴክኒካል የሆኑ ባለሙያዎችን የፕሮጀክቱ አላማና ግብ ከግብርና ሰብል ምርትና ምርታማና ጋር ታይዞ ያሉ ችግሮችን ወይም ማነቆ የሚባሉ ነገሮችን ስክሪን አድርጎ በነዛ ክፍተቶች ለመሙላት የገባ ፕሮጀክት ነው። ካሉን የገጠር 35 ቀበሌዎች ስድስት ቀበሌዎች ለመለየት ጥረት ተደርጓል። በፋኦ ድጋፍ እንዲደረጉ ከነዚህ ውስጥ ሁለቱ ላይ ነው ስራ እየተሰራ ያለው። ሌሎቹ አራቱ በቀጣይ በመስኖ በተለያዩ የሰብል ዝርያዎች ስራ የሚሰራባቸው ነው። የአማራ ክልል ግብርና ቢሮ ምርትና ምርታማነትን ለማሳደግ አሰራና ቴክኖሎጂዎችን በመተግበር ላይ ነው። ከዚህም ውስጥ ምርትና ምርታማነትን ለማሳደግ ግብዓትን መጠቀም ሲሆን በተለይም የምርምር ውጤት የሆነውን ዘር ብዜት ላይ በማተኮር ክልሉ በዘር ራሱን ለመቻል ዘርፈ ብዙ ተግባራት በመስራት ላይ መሆኑን መረጃዎች ያሳያሉ። ለአብነት ብንወስድ በደቡብ ወሎ ዞን ቃሉ ወረዳ 034 እና 021 ቀበሌ የጤፍና የማሽላ የምርጥ ዘር ብዜት እየተከናወነም ይገኛል። ያለም እርሻና ምግብ ድርጅት በማህበረሰብ አቀፍ ዘር ብዜት ስራ ላይ እየተሳተፈ ነው የሚገኘው በሶስት የሰብል አይነት በጤፍ፣ በማሽላ እና በእንቁ ዳጉሳ እነዚህን የተሻሻሉ ዝርያዎች የተሻሻሉ የሰብል አይነቶች በአራት ዞን በአምስት ወረዳ በአስር ቀበሌዎች እና በአንድ መቶ ሰላሳ አንድ ሄክታር መሬት እያባዛ የሚገኝበት ሁኔታ ነው ያለው። እነዚህ ጤፍ፣ ማሽላ እና ዳጉሳ እንደሚታወቀው ሁሉም ማለት ይቻላል ከአስሩ የኮሚዲቲ እያለማ ናቸው ከሚገኙት የኮሚዲቲ ሰብሎች ውስጥ የሚካተቱ የሚጠቀሱ ይሄ ማለት ደግሞ በሽፋንም በምርታማነትም ከፍ ያለ አበርክቶ ከፍ ያለ አስተዋጽኦ ያላቸው ሰብሎች ናቸው። እነዚህ ሰብሎች ላይ እውነት ለመናገር የዓለም እርሻና ምግብ ድርጅት በዘር ብዜት ላይ መሳተፉ ይበል የሚያስብልና ለሌሎች ፕሮጀክቶች ባህሪያነት የሚጠቀስ ተግባር ሆኖ አገኘወት። የዘር ብዜት ስራዎች እንደ ክልል የግብርና ቢሮ ከዓለም የምግብና እርሻ ልማት ፕሮጀክት ጋር በመተባበር በተለያዩ ዞኖች እየሰራ መሆኑን መረጃዎች ያሳያሉ። በግብርና ቢሮ የሰብል ልማትና ጥበቃ ዳይሬክቶሬት ዳይሬክተር ውስጥ የድረ ምርት አያያዝና ቴክኖሎጂ ባለሙያ የሆኑት አቶ ምትኩ መላኩ እንዲህ ይላሉ። የዓለም ምግብና እርሻ ድርጅት ከግብርና ቢሮ ጋር በርካታ የልማት ስራዎችን እየሰራ ነው። እንዲሁ የተወሰኑት ለመጥቀስ ያህል በሰብል ልማትና ጥበቃ ስራዎች ላይ በርካታ ስራዎችን እየሰራ ነው ያለው። አሁን ከዚህ ከዘር ብዜቱ ጋርም በተያያዘ የአርሶ አደሩን እውቀትና ክህሎትን ከማሳደግ አንጻር በርካታ ስራዎች እንዲሁ ጠቅለል ለማድረግ ተባይም ከመከላከል በተለይ ወረርሽ ተባዮችን እንደ አንበጣ፣ እንደ ግሪሳ ወፍ የመሳሰሉ ወረርሽ ተባዮችን በመከላከል በኩልም የዓለም ምግብና እርሻ ድርጅት በሰብል ልማትና ጥበቃ ስራዎች ላይ ሰፊ ስራ እየሰራ ነው ያለ የተተኪ ዘርን በማቅረብ በኩል የተሻሻሉ ምርጥ ዘሮችን ምርትና ምርታማነትን ሊያሳድጉ የሚችሉ የተሻሻሉ ምርጥ ዘሮችንም በማቅረብ ለግብርና ቢሮ በማቅረብ አርሶ አደሩ ምርትና ምርታማነትን እንዲያሳድግ የማድረግ ስራዎች እየተሰሩ ነው ያሉት። በተለይ ዝናብ አጠር በሆኑ አካባቢዎች ላይ በዚህ ምርት ዘመን እንኳን በሰሜን ወሎ ባሉ ሶስት ወረዳዎች ላይ በመቄት፣ ቡግና በላስታ ወረዳዎች ላይ የስንዴ ምርጥ ዘር በማቅረብ የተሻሻሉ የስንዴ ምርጥ ዘሮችን ለአርሶ አደሩ ተደራሽ በማድረግ የስንዴ ምርትና ምርታማነት በእነዚህ ቅድም በገለጿቸው ወረዳዎች ላይ ምርትን ከፍ እንዲያደርጉ እየተደረግ ነው። እዚያም በፊት በርካታ በተለይ ዝናብ አጠር በሆኑ ወረዳዎች በሰሜን ሸዋ፣ በደቡብ ወሎ፣ በዋግምራ፣ በሰሜን ወሎ፣ በኦሮሞ ብሔረሰብ ዞን በመሳሰሉት ላይ እነዚህ ተተኪ ዘሮችን በማቅረብ አርሶ አደሩ የምግብ ዋስትናው እንዲያረጋግጥና ምርትና ምርታማነትን እንዲያሳድግ እየተደረገ ነው ያለው። ከዚህ በተጨማሪ ደግሞ ምርት አያያዝን ብክነት አለ። አሁን ባለው ሁኔታ አርሶ አደሩ ልማዳዊ አሰራሮችን ስለሚሰራ ምርት አያያዙ በጣም ኋላ ቀር ነው። ከመሰብሰብ ጀምሮ ምርቱን ጥቅም ላይ እስከምናውለው የሰው ልጅ እስከሚመገበው ድረስ ያለው ሁኔታ ሲታይ በጣም ሳይንሳዊ የሆኑ ነገሮችን ግንዛቤያቸው በተሟላ ሁኔታ በዚህ ላይ የተሰማሩ አጋር አካላት ለምሳ አርሶአደሮች፣ ነጋዴዎች፣ የእርሻ ባለሀብቶች እና የምርት አያያዛቸው በጣም ኋላ ቀር ስለሆነ ይህንን ክህሎታቸው እንዲዳብር፣ እውቀታቸው እንዲዳብር የማድረግ ስራ የዓለም ምግብና እርሻ ድርጅት ባለፉት አስር ዓመታት ጀምሮ የክልሉን በዚህ በምርት አያያዝ ላይ የክህሎትና የእውቀት ክፍተቶችን የመሙላት ስራ ቴክኖሎጂዎችን ለአርሶ አደሩ ተደራሽ በማድረግ በኩል እየተሰራ ነው ያለ። በተለይ የማከማቻ ቴክኖሎጂዎች እንደ ብረት ጎተራ የማከማቻ ቴክኖሎጂዎች መካከል እንደ ዘመናዊ ቀረጢቶች አርሶ አደሩ እንዲይዝ እና እነዚህ ቴክኖሎጂዎች ዘርፈ ብዙ ጥቅም ያላቸው ናቸው። የሰው ልጅ ጤና የሚጠብቁ፣ የምርት ብክነትን የሚከላከሉ፣ የምርት ጥራትን የሚያስጠብቁ በመሆናቸው የውጭ ምንዛሬንም ሊያሳድጉ የሚችሉ ቴክኖሎጂዎች ለአርሶ አደሩ ተደራሽ እየሆኑ ያሉት ምዕራብ አማራው ላይ በሰፊው ሲሰራ ነው የቆየ። በዚህ ማከማቻ ቴክኖሎጂዎችን አርሶ አደሩ እንዲጠቀም የማድረግ ከኤክስቴንሽን ስራዎች ጀምሮ ቴክኖሎጂውን ከማቅረብ ማኳያ የዓለም ምግብና እርሻ ድርጅት ከግብርና ቢሮ ጋር በመሆን ከክልል እስከ ወረዳ ድረስ በርካታ ስራዎችን ሲሰራ ነው የቆየው። የአሁኑን በዚህ ዓመት የተጀመረውን ደግሞ አዲስ ፕሮጀክቱን ስናይ በሶስት ዋና ዋና ዝናብ አጠር በሆኑ አካባቢዎች ላይ ሊመረቱ የሚችሉ ሰብሎች እንደ ማሽላ፣ ጤፍ የመሳሰሉና እንደ እንቁ ዳጉሳ የመሰሉትን ሶስት የዝናብ አጠር ሰብሎችን በመምረጥ ምርትና ምርታማነታቸውን ለማሳደግ ድርቅን ሊቋቋሙ፣ የዝናብ እጥረትን ሊቋቋሙ የሚችሉ በአጭር ጊዜ የሚደርሱና ምርትና ምርታማነታቸውን ሊያሳድጉ የሚችሉ ዝርያዎችን የዓለም ምግብና እርሻ ድርጅት በእነዚህ በተመረጡ በዋገምራ፣ በሰሜን ወሎ፣ በደቡብ ወሎ፣ በሰሜን ሸዋ በአራቱ ዞኖች ላይ ሰሜን ሸዋ ላይ በሁለት ወረዳዎች ኤፍራታና ግድም ወረዳ፣ በአንጾቂያ ገምዛ ወረዳ፣ ደቡብ ወሎ ላይ በቃሉ ወረዳ፣ ሰሜን ወሎ ራያ ቆቦ ወረዳ፣ ዋገምራ አበርገሌ ወረዳ ላይ እነዚህ የተሻሻሉ ዝርያዎችን ላርሶ አደሩ እና ምርት ማሳደጊያዎችን የአፈር ማዳበሪያ ምርት ማሳደጊያዎችን ለተመረጡ አርሶአደሮች ጾታን ባማከለው ሁኔታ 50 ፐርሰንት የሴቶች ተሳትፎ እንዲኖር በማድረግ የአፈር ማዳበሪያና የምርጥ ዘር እንዲደርሳቸው በማድረግ የእነዚህ ቅድም የጠቀሷቸው ሰብሎች ምርትና ምርታማነት ለማሳደግ ጥረት እየተደረገ ነው ያለው። አሁን መስክ ላይ እንዳየነው በጥሩ ቁሞና ላይ ይገኛል። በዚህ ክረምት ላይ እየሰራን ያለ ነው። አሁን የምንገኝበት 034 ሚያዋ የሚባለው ቀበሌ ነው። ይሄ ቀበሌ ላይ እንደምታዩት አሁን የምንገኝበት ቦታ 18 ነጥብ 5 መሬት ነው ወይም ሄክታር ነው። እዚህ አካባቢ ላይ ጤፍ ነው በክላስተር የተሸፈነው። ለአርሶ አደሮቹ የመጀመሪያ የግንዛቤ ማስጨበጫ ስራ ፕሮጀክቱ ይሄ በዘል ማለት እዚህ አካባቢ ላይ ያለው ዝርያ ያን ያህል ምርትና ምርታማነት ከመስጠት ጋር ተያይዞ ችግር እንዳለበት አርሶ አደሩም ቢያውቀው እሱን ተደጋጋሚ የመጠቀም ዝንባሌዎች አሉ። እሱን በአስተሳሰብ መጀመሪያ ወደ ዘር ስራ ከመግባቱ በፊት የማስተካከል ስራ ተሰርቷል። ሁለተኛ አርሶ አደሩ አካባቢ እንደዚህ በኩታ ገጠሙ ወይም በክላስተር የማደራጀት ስራ ተሰርቷል። አርሶ አደሮች የመስክ ትምህርት ቤት ወይም አመት ወይም በእንግሊዝኛ ኤፍ ኤፍ ኤስ የምንለው ፋርመር ፊልድ ስኩል በሚባል አስተሳሰብ አርሶ አደሮቹ ወደ ተግባር ከመግባታቸው በፊት ኦርጋናይዝ እንዲሆኑ አደረጃጀት እንዲፈጥሩ በሂደቱ በምርት ችግር ላይ በሚያለሙት የሰብል ዝርያ ላይ የገጠማቸውን ችግር ንቅስ አድርገው እንደዋጡ፣ ሁለተኛ ፕሮጀክቱ ይዞት የመጣው ግብና አላማ ምርት ጭማሪ ስለሆነ አርሶ አደሮቹ ከሚፈልጉት የሰብል ዝርያ ጋራ ተያይዞ ያንን አቅደው ወደ ስራ እንዲገቡ የተደረገበት ሂደት ነው ያለው ከግንዛቤ ማስጨበጫ ባለፈ ፋኦ ፕሮጀክት እንደ ፕሮጀክት እዛ 18.5 ሄክታር የአርሶአደር አደር መስክ ትምህርት ቤት ለተመረጡና ለተደራጁ አርሶ አደሮች የጤፍ ዘር ድጋፍ አድርጓል የተሻለ ዝርያ ነው ይሄ ዝውብል የሚባል ዝርያ ነው ስለዚህ የተሻለ ምርትና ምርታማነት የሚሰጥ መሆኑን በምርምር የተረጋገጠ ዝርያ እንዲጠቀሙ ለአካባቢውም ወይም ለኢኮሎጂ ሳው እንዲሆነና ምቹ የሆነ ምርት ሊሰጥ የሚችል እንደሆነ በባለሙያ ተለይቶ የመጣ ነው በደወሎ ዞን ቃሉ ወረዳ በ034 እና 021 ቀበሌ የጤፍና የማሽላ ምርጥ ዘርብዜት በአርሶ አደሮች አንደበት። እንግዲህ ይቺ መልካም የምትባል እህል ፋኦ የሚባለው ድርጅት አምጥቷል። እኛም ሀሳቡን በውይይት በመቀበል በአካባቢያችን ያሉ የግብርና ባለሙያዎች ጋር ውይይት በማድረግ ወደ ስራው ገብተናል። ከዚያም ባሻገር ምርጥ ዘር እና ማዳበሪያ ዘርን በመቀበል በመስመር ዘርተነዋል። ከዚያ ለተሻለ ምርትና ምርታማነት ለመሆን ዘር አምራች ድርጅት እንድንሆንም ምኞታችን በጣም የሰፋ ሁኖ እንገኛለን። የስራው ልምድ ገና ሀብለን እየጀመር ነው ነው በዚህ ቀበሌ ላይ ሁለተኛ፣ እኛም በመመልከትና በማየት ምርትና ምርታማነትን ግምት ውስጥ አስገብቶ ማንኛውም ቀበሌና አርሶ አደር አምራሽ እንዲሆን አስፈላጊውን እይታ ላቀርብ እፈልጋለሁ። ይሄ አሁን በሁለት ወር ከ22 ቀኑ ነው። ዛሬ እንግዲህ ለዚች ፍሬያማነት ያሳየው ውጤት በዚህ ሰዓት ፈጣንነት አለው። ከዝናብና ከፀሐይ ጉዳት የመውጣት አቅም እንዳለው ነው የምገምተው። እንግዲህ በአርሶ አደሩ መካከል ያለው ጉዳይ አውዲማውን በጥራት አፍሮ አረብርቦ አፈር ሳይቀላቅል፣ ጠጠር ሳይቀላቅል ፍራፍሬዎች ሳይቀላቀሉ ራሷን በጠበቀ መልኩ ዘሯን እንዲታባዛና እንድናስረክብ ዓላማችን አድርገን በእቅድ ተነድፎ በተሰጠን መርሃ ግብር መሰረት ተግባራዊ እናደርጋለን ነው። መጀመሪያ ድርጅቱ ፋኦ የሚባል ድርጅት ነው። ይህን ድርጅት ያመጣው እና ያፋኦ ድርጅት ማዳበሪያና ዘርን አገዛ አድርጎ ሰላሳ ሁለት ሰዎችን ይሄን ዘር እንድናበዛ አድርጎናል። 16 ሴት 16 ወንድ አድርጎ ማለት ነው እና የራሳችን የመስክ ትምህርት ቤት አለን። እሁድ እሁድ አራት አራት ሰዓት የምንማርበት ማረበት ቦታ አለን ማለት ነው እና ይሄንን የግብርና ባለሙያ አቋቁሞ እና አስተባብሮ እኛን እያሰባሰበ ምን ጊዜም በየሳምንት አራት ሰዓት እንማራለን። ይህን ዘር ብዜት ወደፊት እኛ ተጠቅመን ሌላውም እንዲጠቀም ለማድረግ ሙከራ እያደረግን ነው። በዘንድሮ ዓመት ከ2017 ጀምረን ይህንን እየተማማረና ዘርተን እያየ ነው ልምድ ያገኘነው። አንደኛ አካባቢያችን ቆላማ በመሆኑ ዝናብ አጠር ነው፣ ይሄ ሰብል በአጭር ጊዜ ውስጥ እንደሚደርስ ገበሬው ወደፊት ይሄን እኛን አይቶ ራሱ እንዲማር የሚያደርግ ስነስርዓት ላይ ነው አሁን ያለው ማለት ነው። ሌላው የዘር አይነት ወደ ኋላ እየቀረ ባለበት ሰዓት ዝናብ በሚያጥርበት ሰዓት እየታየ ነው። ይሄኛው ደግሞ እየደረሰ ባለበት ሰዓት ነው አሁን መታየት ያዘ። ቢያንስ የ15 ቀን ያክል ቢቀመጥ ይሄ ሰብል ደርሶ ለእኛ ግብአት እንደሚሞል ነው ማያት ያዝ ነው ማለት ነው። በአጭር ጊዜ እንደሚደርስ ዝናብ አጠርን ያው እንደሚቋቋም ማለት ነው። የእኛ የሀገራችን የማሽላ ዘር ዘጠኝ ወርም ይፈጃል። ዘጠኝ ወር የሚፈጅ ማሽላ አለ። በሚያዚያ ዋር ተዘርቶ እስከ ህዳር ታህሳስ የሚደርስ ዘር ማለት ነው። ይቺ ደግሞ በሶስት ወር ውስጥ ነው የምትደርሰው። ለምሳሌ ሐምሌ ስድስት ላይ ዘርተናታል ቢያንስ እችን ጥቅምት 15 እና 20 ካለ ያው ደረሰች ማለት ነው። በሶስት ወር የምደርስ ማሽላ ናትች። እናችን እኛ ተጠቅመን ለሌላ እንዲጠቀምባት የሚባለውን ትምህርት ራሱ መስጠት እንችላለን ከዚህ በኋላ ማለት ነው። ሰላሳ አንድ ገበሬዎች አርሶ አደሮች ነን። ይህንን የዓለምና ምግብ ድርጅት ይህንን ሰጥቶን ምርጥ ዘርና ማዳበሪያ፣ አሁን ውጤቱ እዚህ ላይ ደርሰናል። በሳምንት አንድ ቀን እኛ ገበሬዎቹ ሰላሳ አንዶቹ በሳምንት አንድ ቀን አርብ አርብ እየተወያየን አረምን፣ ተባይን ጠቃሚ ጎጂ የሆኑ ነፍሳቶችን እየለየን ልይታ እያደረግን ለአራት ቡድን ተከፍለን አራቱን በየቡድኑ ሂዶ ያለውን ችግር አረምም ሆነ ተባይም መጨረሻ ላይ መሰብሰቢያ አዳራሻችን ገብተን ውይይት እናደረጋለን፣ ወረቅ ላይ እናቀርባለን። ከዛ ውጤቱን አሁን እዚህ ላይ ደርሰናል። በጣም የተመሰገነ ነው። ስብሰባውን ስንጀምር በዱአ ነው፣ ስንጨርስም በዱአ ነው ዘግተን። እንደዚህ እያደረግን ይሄው አሁን ላይ ደርሰናል። መጀመሪያ ለጤፍ የሚሆነውን ለብቻ ለማሽላ የሚሆነውን ለብቻ እያረግን መጀመሪያ ተቅርመው እየተዘጋጀን ነው የምናኖረው በልምዳችን። አሁን ግን በባለሙያ ግን ይሄ ጠቅላላ በክላስተር መያዝ አለበት። ዘርም ማዳበሪያ የሚሰጥ በተባለው መሰረት ያው ድንገት እንቅስቃሴ ስለሆነ ያው አስቦበት በደንብ የተንከባከበ ያው ተንከባክቧል። ያልተንከባከበም ደግሞ እንደውም እኛ በተለምዶ በመኮ የሚባል በመስፈሪያ ነበር እየሰፈርን የምንዘራው። ይሄ ግን በኪሎ ግራም ነው። በኪሎ ግራሙ ግንስ ዘርተ ነው አልበዛም፣ አልሳሳም ትክክል ነው የሆነው በባለሙያ ግዳ እና ስለዚህ አረሙንም አርመናል፣ ተባውንም ተከላከለናል። እኔ ያለኝ ሁለት ጥማር ነው፣ የኤክታር ግማሽ ማለት ነው። አሁን ጤፉ በጣም ላንቃው በጣም የሚያምር ነው። አሁንም በአካል የሚታይ ነው። ዛላውም የሚያምር ነው። አገዳውም ረዥም ነው። ለከብትም ለሰውም ጠቃሚ የሚሆን ነው ስናየው፣ መጨረሻ ላይ ግን ምርቱ ላይ ነው የምናየው። እንግዲህ አሁን ውጤቱን የምናየው ምርቱ ላይ ነው። አሁን ቅጠሉ ላይ፣ አወላለዱ ላይ፣ አያያዙ ላይ በጣም ደስ የሚያስብል ነው። መጨረሻ ላይ ግን እነሱ ሲሉን በኤክታር ሀያ አንድ ኩንታል ወጣዋል ነው ባለሙያዎቹ እያሉ ያሉን። አሁን እኛ ላይ ደግሞ ይህንን አርመን አይደን ወጥተን እንደዛ ከሆነ ውጤቱን የምንሰጠው መጨረሻ ላይ ነው። አሁን ግን በጣም የሚያምር ነው። እና ስለዚህ በጣም ላንቃው ረዥም ነው። ቁመቱም ረጅም ነው። ያው እኔ ሜትር ከሰባ ነኝ። አሁን ተደረቴ አልፎ ያው አንገቴ እየደረሰ ነው። ያውም ረዥሙ ሳልገባ ጤፉ በጣም ምርጥ ጤፍ ነው። ተፈልጎ የማይገኝ ነው አገራችን ላይ በእሎ የማይገኝ ጤፍ ነው እያልን እያስተማርን ነው። አሁን ቀጣይ ላይ ምርቱ ላይ ደግሞ በይብለጥ የምናስተምረው ምርቱ ላይ ነው። የአሁኑን ታበቃቀሉ ጀምሮ ተዘርቅነሳው ጀምሮ ተዘረ ብቅብቅሌቱ ጀምሮ አንድ በአንድ መቶ በመቶ ለመብቀሉ አስተምረናል። የቃሉ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አሊ ኢብራሂም ስለ ዘሩ ብዜቱ እንዲህ ይላሉ ይሄ ከዓላማውም ፕሮጀክቱም ነርፎት ይዞት ከመጣው አንጻር ከእኛም ግብ አንጻር የአርሶ አደር የመስክ ትምህርት ቤት ነው። አርሶ አደሩ በማያት እስካሁን የነበሩ ችግሮችን በአሰራር አስወግዶ የተሻለ ዝርያ ተጠቅሞ ግብአት ተጠቅሞ ምርት መጨመር የሚችልበት ተጨባጭ የሆነ ትምህርት ቤት ማድረግ ስለነበረ አላማው ባለሙያው ስሬት ላይ በተከታታይ አስፈላጊውን ድጋፍ ሲያደርግ የቆየበት ሂደት ነው ያለው። አሁን በጥቅሉ ስናየው ይሄ ጤፍ የተሻለ ፐርፎርማንስ ላይ ነው። የመጀመሪያው ምርትና ምርታማነትን ልጨምርበት የምንችለው ምርጥ ዘር መጠቀም መቻል አለብን። የተለያዩ የሰብል አይነቶች ምርጥ ዘር መጠቀም መቻል አለብን። ሁለተኛ፣ ግብአት ባግባቡ መጠቀም መቻል አለብን መካናይዝ ማድረግ አለብን። የተባይ የመከላከልና ቁጥጥር ስራውን በደንብ መሰራት መቻል አለበት። ዘራይ በምክረ ሀሳቡ መሰረት መዘራት ያለበትን በዛ ልክ መዘራት መቻል አለበትና ሁሉንም የግብርና ፓኬጁ ተግባራዊ የምናደርግበት ሁኔታ የተፈጠረበት ስለሆነ ለማስፋት ወይም ስኬላፕ ለማድረግ የአርሶ አደር ልምድ ልውውጥ ተደርጓል በዘር ብዜቱ ዙሪያ። ብዙዎች ግምትን በማስገባት ወደፊት እቅድ ያለን በማለት ተነሳሽነት እንዳላቸው ነው። ሁለተኛ በወፍ መንጋ ዙሪያ ላይ ላለው ጉዳይ ሁሉም በየመስኩና በየአካባቢው በደንብ አድርጎ ክትትልና ወፍ ጥበቃውን በደንብ አድርጎ ወንጭፉን ሰርቶ እየተከታተለ እንዲገኝ የተወያየንበት አንዷ አጀንዳችን ነው። ከዚያም ባሻገር ደግሞ ቅጣጥል በበዙበት ቦታዎች ላይ እነሱ ተቀፍቅፈው የወፎች ማረፊያ እንዳይሆኑና ከለላና መከታ እንዳይይዙብን የመከላከል አቅም አለን። እንግዲህ ሄክታሩ 15 ሄክታር አለ ሰላሳ ሁለት አባላት የያዘው 88 ሰው በአራት ቡድን የተከፈልንን ለቁጥጥርና ላያያዝ ለመገማገብ እንዲመቸን ማለት ነው። ይህንን ማሽላ ዘር ስንሰጥ እና ስንማር ተነግረናል። ብቻውን እንደምንዘራ ተነግረናል። በአካባቢ ደግሞ የዘራ ሰው ካለ እንዲያጠፋ ያኔ በአበባ አማካኝነት ዘሩ እንዲበላሽ ስለሚያደርግ ያ ነገር ሰብሉ ሳይደርስ በፊት ገና በቅጠሉ እያጠፋን ስንኖር ነበር እስከዛሬ ማለት ነው። ወፉን ለመከላከል ያኔ በአካባቢው ያሉ ዛፎች ካሉ እጽዋቶችን፣ ጫፍጫፎችን ምናምን እየነቀስን ማስተካከል ማለት ነው። እና ጥበቃ ደግሞ ወንፈል አለ አይደለም? የአካባቢያችን የገበሬው ስነ ስርዓት አለ። በዛ በወንፈል እየተከላከለን ወፉን አረሙን ሳያጸድ ያለቀረው እንቅስቃሴ እንዲነቃቃ እንሰጣለን። ባለሙያ ታጠገባችን እንዳሄር እንገመግማለን። ወደኋላ ደግሞ ስብሰባም ሆነ ውይይታችን ላይ ወደኋላ የሚለውን የኛ የመስተዳደር ደንብ አውጥተን ያረፈደ ተሁለት ሰዓት ተኩል ወደዛ ያረፈደ አምሳ ብር ሙሉ ቀን የቀረ መቶ ብር፣ ባለሙያው ሳይቀር እየቀጣን ነው። እጁ ደግሞ ሳይፈቀድለት የተናገረ ቀልድ እንዳወጋ ይህን ሁሉ እያደረግ የዝሆ የአካባቢያችንን ስነ ምግባር የአካባቢያችንን አስተዳደር እኛ በመረጥ ነው እንደዚህ እያደረግን እንጠቀማለን። አቀንጭራ ዘራ በሻው ዳርዳር ባልተዘራው ላይ ቅንጭራ ምናምን የቅንጨ ምናምን እንዳለ እንዲያጸዳ አረም እንዳለ እንዲያጸዳ፣ ንጹህ ጽፍ እንዲሆን ይህን ሁሉ እየተገማገም ትምህርት እየሰጠን ነው። ተዛ ሁሉ ነጻ ሆኖ ነው አሁን ይዘ የደረሰው። በግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንድፍሮ አስላከ የዘር ብዜት ስራ ምን ደረጃ ላይ እንዳለ እንዲህ ሲሉ ተናግረዋል። እንደ አማራ ክልል ምርትና ምርታማነትን ከመጨመር አንጻር አንዱ እና አውራው ግብአት ከማዳበሪያ ቀጥሎ የምርጥ ዘር አቅርቦት ነው። የዘር ምርታችንም አቅርቦታችንም በየአመቱ እየጨመረ የመጣበት ሁኔታ ነው ያለው። ዘንድሮ ከ160 ሺህ ኩንታል በላይ የተለያየ ምርጥ ዘር ያቀረብንበት ሁኔታ ነው ያለው። የክልሉን የዘር ፍላጎት ከማሳካት እቅዱን ተግባራዊ ከማድረግ አንጻር እቅዱ በመንግስት ብቻ ይሸፈናል ማለት አይደለም። ይህን እቅድ ከማገዝ ከመደገፍ አንጻር አንዳንድ ፕሮጀክቶች የራሳቸው የራሳቸውን አበርክቶ አስተዋጽኦ እያደረጉ ያሉበት ሁኔታ አለ። ከነዚህ ፕሮጀክቶች መካከል አንዱ እንግዲህ የዓለም የእርሻና ምግብ ድርጅት ነው። ይህን ዘር ብዜት ድርጅቱ የሚቀበለን ለምሳሌ ዘር ከሚሸጥበት 15 ፐርሰንት ጨምሮ ሊገዛን ማለት ነው። ይህንን መጀመሪያ ቃል አስገብቶናል፣ ተዋውለናል እና ለሌላ ሀገሮች ዘርን ለማብዛት እስከሆነ ድረስ እኛም ልባችን አውቆ ቃል ገብተን ስለነበረ ያንን ያው ተማምረን ሁሉ ነገር ጨርሰን የገባ ነው። ዘር ከሚሸጥበት ዋጋ ከዛ 15% ጨምሮ እንደሚረከብ አስረድቶናል ማለት ነው። ይሄ አሁን የምናየው ምርት ከተሰበሰበ በኋላ እዚሁ ጉድማ ላይ እንዳለ ወደ አማራ ምርጥ ዘር ኢንተርፕራይዝ ድርጅት እንዲወስድ አርሶአደሮቹ እዚህ ካሉ ሁለገብ በአቅራቢያ ካሉ ሁለገብ የህብረት ስራ ማህበር ጋር ውለታ ወስደዋል። ስለዚህ ይሄ ወደ ሌላም አካባቢ የሚሰፋበት ከኛ ወረዳዎች በእኛ ወረዳ ደረጃ ደግሞ እነዚህ አርሶ አደሮች ያመረቱት ምርት ዘር በመጠቀም ሌላውም አርሶ አደር በስፋት ይህን ዝርያ እንዳላምድና የተሻለ ምርት እንዳመርቱ አሰራር ስለተዘረጋ እኛም በጥብቅ ዲሲፕሊን ይሄ ውጤታማ እንዲሆንና በተለይ ጤፍ የሚመረትባቸው ፖቴንሻል አካባቢዎች ኩታ ገጠም በሆነ መልኩ ከችግር ልንወጣበት በምንችል መልኩ መሰራት ያለበትን ስራ ለመስራት አቅጣጫ ነርፈን አቅደን ወደ ተግባር የገባንበት ስለሆነ በእርግጠኝነት በዚህ ዓመት በከፍተኛ ሁኔታ የምናሰፋበት እድል ነው ያለው። ከጤፍ አኳያ በጥራትና ደህንነት ባለስልጣንም ክትትል ውስጥ ያለ ነው። የዘር ብዜት ሪኳየርመንቱን ባሟላ መልኩ ስለሆነ እያባዛ ያለው እሱ ብቻ ሳይሆን አርሶ አደሮች በዚህ የተሳተፉ በማህበረሰብ አቀፍ ዘር ብዜት ላይ የተሳተፉ አርሶ አደሮች መጨረሻ ላይ ዘራቸውንም ተረካቢ ማህበር ዩኒየን አመቻችተውላቸዋል። ስለዚህ ገበያ ችግር አይደለም፣ ለአባጅ ድርጅቶቹ ለአባጅ አርሶ አደሮቹ ገበያ ችግራቸው አይደለም ማለት ነው። ተረካቢ የተመቻቸላቸው ስለሆነና ይሄ አፕሮች ይሄ አሰራር ሌሎች መንግስታዊ ያልሆኑ ድርጅቶችም ሊከተሉት እና ሊበረታታ የሚገባ ነው የሚል ነገር አለኝ።